በአማራ ክልል ባለፉት አስር ወራት ከተለያዩ የገቢ ምንጮች ከ29 ቢሊዮን ብር በላይ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። በበጀት ዓመቱ 42.85 ቢሊዮን ብር ገቢ ለመሰብሰብ ታቀዶ ሲሰራ መቆየቱን የቢሮው የግብር ትምህርትና ኮሚኒኬሽን የስራ ሂደት ዳይሬክተር አቶ አግማስ ጫኔ ገልጸዋል። የኢዚያን ዘገባ ዳኝነት አመራ ያቀርበዋል። የአማራ ክልል ገቢዎች ቢሮ ባለፉት አስር ወራት በተደረገው ጥረት ከተለያዩ የገቢ ምንጮች 29.4 ቢሊዮን ብር ገቢ መሰብሰቡን አስታውቋል። የተሰበሰበው ገቢ ከበጀት ዓመቱ የገቢ ቅዱ 68.7 በመቶ ማሳካት መቻሉንና ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ42 በመቶ ብልጫ እንዳለው የአማራ ክልል ገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን የስራይድ ዳይሬክተር አቶ አግማስ ጫኔ ተናግረዋል። ባለፉት አስር ወራት በተደረገ ጥረት ወደ 29.4 ቢሊዮን ብር ገቢ መሰብሰብ ተችሏል። ይህ ገቢ ከታቀደው የአመት እቅድ አኳያ የ68.7 በመቶ አፈጻጸም አለው። ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ8.6 ቢሊዮን ብር ወይም የ42 በመቶ እድገት አለው ብለን ነው የምንወስደው። በቀሪ ሁለት ወራት 13 ቢሊዮን ብር መሰብሰብ ይጠበቅብናል ያሉት አቶ አግማስ ጫኔ ለዚህም በትኩረት እየተሰራ መሆኑን ገልጿል። ነጋዴው ህግን ተከትሎ እንዲሰራ ግንዛቤ የመፍጠር ስራ እየተካሄደ መሆኑን ጠቅሰው ለፈጸሙት ግብይት ደረሰ መቁረጥ ሲገባቸው ሳይፈጽሙ በተገኙ ከአንድ ሺህ በላይ የግብር ከፋዮች ላይ አስተዳደራዊ እርምጃ መወሰዱን አመልክተዋል። ህብረተሰቡም ለሚፈጽመው ግብይት ደረሰኝ በመቀበል ኃላፊነቱ መወጣት እንዳለበት ጠቁመው ይህንን በማያደርጉና አየር ባየር ንግድ የሚፈጽሙ ህገወጥ ነጋዴዎችን እንዲያጋልጥም ጠይቀዋል። ገቢያችን ሁሉ ነገራችን ነው። ገቢ አልተሰበሰበም ማለት ሰላም ለማስከበር፣ የመንግስት አገልግሎቶችን ለመስጠት በጣም ሰፊ ክፍተት ይፈጠራልና ለገቢ መሰብሰብ ሁሉም አጋርና ባለድርሻ አካላቶቻችንም ጭምር የበኩላቸውን አስተዋጽኦ ማድረግ ይጠበቅባቸዋል። ህብረተሰቡም የድርሻውን መወጣት ይኖርበታል። የአየር በአየር ንግዶች ታክስ ማጭበርበሮችንም ህብረተሰቡ ጥቆማ በመስጠት የበኩሉን መወጣት መቻል አለበት። ግብር ከፋዮቻችንም የየድርሻቸውን መወጣት ይኖርባቸዋል። ከባሕር ዳር ከተማ ግብር ከፋዮች መካከል አቶ አማኑ መሐመድ በግብር ሰብሳቢ መስሪያ ቤት አሰራሩ ለማቀላጠፍ በቴክኖሎጂ የታገዘ በማድረግ በኩል ክፍተቶች ቢኖሩም በቅንነትና ፍትሐዊነት አገልግሎት በመስጠት ጥሩ መሻሻል እንዳለ ገልጸዋል። ግብር የሚከፈለው ለማንም ሳይሆን ለራስ በመሆኑ ግብር ከፋዩ ህብረተሰብ የማንም ጉትጎታ ሳያስፈልገው ግብር መክፈል በሚጠበቅበት የጊዜ ገደብ ከፍሎ ማጠናቀቅ ይጠበቅበታልም ብለዋል። ነጋዴው ማህበረሰብ በታቀደለት ጊዜ ግብርን መክፈል አለመቻሉ የአገልግሎት አሰጣጥ ስራውን እያጨናነቀ መሆኑን መታዘብ እንደቻሉም ተናግሯል። በግብር ከፋዩ በኩል በጣም ብዙ ክፍተት አለ። ብዙ መስተካከል የሚገባው ነገር እንዳለ ነው። እኔ በራሴ በኩል የማያስተውለው እናንተ ያለትኝ፣ ይህንንም አሁን እንደ ራሴ ማለት ነው። አንዳንድ ካለው ተቋሙ ስራተኞች ጋር ረቶች ጋር ያሉትን ክፍተት ስለማ ከራሴ ጀምሮ ነው። በአማራ ክልል ከ340 ሺህ በላይ የንግድ ስራ ግብር ከፋዮች እንዳሉ ከቢሮ የተገኘ መረጃ ያመለክታል።